ለሰርፕራይዝ ምል በህይወት ውስጥ አሁን ከምትወዳቸው ሰው መሀል አንድ ሰው ልጋብዝ ነው። የት ነው የምትጋብዘው? እዚህ ልጋብዝ ነው። እስኪ ራስህን ዝም ብለህ ሸፍንልኝ፣ እንደዚህ በድልድኝ። እስኪ እስኪ ሸፍንና አንድ ሰው ወደዚህ ወደ መድረኩ ጋብዛለሁ። ዳይሬክተር እባክህ ያንን ሰው ወደዚህ ወደ መድረኩ አምጣልኝ። እንዳትከፍት ዓይንህን።

ው ስትፈትነው ኤፍሬም ታምሩ በዚህ ደረጃ ትልቅ ድምጻዊ ይሆናል ብለህ ልገምተ ነበር። ፕሬዲክት አደረጋለሁ። ምክንያቱም ያለው በዛ እድሜ ያለው ታላንትና ያለው የድምፅ እንትና ሪችነስ ምናምን ሰምቼ በጣም ተስፋ ያለው ነው ብዬ ነው የገመትኩት እና ልክ እንደገመትኩት በሂደት መጥቶ ቡም ብሎ በቃ አገሩን በሙሉ እና የራሱን ድምፅና በቃ ሰው የሚስብ መሆኑን ሪች የሆነ ቮካል ድምፅ፣ በዚያ ላይ ደግሞ ቫይብሬሽኑ እቀናበታለሁ። እና ጀስት ወዝ አሜዚንግ እና ከዛ ከታች አለ አይደለም ከህፃንነቱ ጀምሮ እያደገ ሲሄድ እንደገና ተገናኘን። ክለብ እብር እንሰራ ነበር ያኔ በቃ የምልህ በጣም ጎረምሳ ነው ምናምን እንሰራ ነበር ክለብ ውስጥ። ከዛ ያንን አልበም ሲሰራ መጠቀ አይሶ ሻይኒንግ ስታር ሞርኒንግ ስታር እና እንደምታየው ነው እንግዲህ በቃ ግን ብዙዎች ያውቁ ነበር። አለ ያው ለምሳሌ አንዳንዴ የኔ ልጅ ነው የምትለው አይነት ኤፍሬም ታምሩ እኮ የእኔ ልጅ ሆኖ መጥቶ ስፈትኛው ተስፋ እንዳለው አቅ ነበር እያልክ ለሰዎች ታወራ ነበር ወይስ በውስጡ ያስከው? አይ ለሰዎች እኔ ድምፁን ስሰማ አንዳንድ ቦታ ላይ ቡና ቤትም ሆነ ጓደኞች ጋር ቁጭ ብለን ስናዳምጥ ምናምን እውነትን አይደለም በእውነት ያኮራኛል። ከዚያ ከመጀመሪያው ስቴፕ ከዳዴነት ተነስቶ ሳውቀው እንዴት ከፍ ብሎ አሁን እንደምናየው የኮከብ የጽባ ኮከብ ነው ምናምን የሚሉት አይነት ደረጃ፣ ከዛ አንፃር ነው የማየው እኔ። ለራሴ ስለ ኤፍሬም ለመናገር ከፈለግኩ በእውነት ከሰዎች ጋር ብዙም እንብዛም አልተነጋገርንም። ጀስ ኢትስ አ ቡክ ቡክ ታይትሉን የምታይ ኤፍሬም ታምሩ ይላል። ቡክ ውስጥ ብዙ ነገር ነው ያለው ከሰዎች ጋር፣ ያንን በሙሉ ለማንበብና ለመናገር መጽፉ በሙሉ ለመናገር ቴክስ ሚ ሜቢ አላት። እውነቴን ነው። ኤግዛጀሬሽን ማድረግ አይደለም። አንተ በፊት አሁን ለምሳሌ ከጋሽ ማህሙድ ጋር ሰርተሃል ይበጋራ በመሆን እን ልጅ ከሆነ ከኤፍሬም ጋር ስለመስፈን አስባቸው አታውቁም ነበር። አንዴ ታስቦ ነበረ የሆነ ታስቦ አንዱ ሰጀስሽን አቅርቦ ዜማውንም አውጡት ግጥም የለውም ዜማውን ሸመደድኩት ይኸው አለው ግን ደህና እና እና ምናምን ነው የምለው በአማርኛ እና ኦሮምኛ ለመስራት ፈልገን እንደ ተረገዘ ነው። መቼ እንደምወልድ አሁንም እውነቴን አይደለም ሸዊት ነገርኩት። እኔ ታውቃለህ አሊ ቢራም በጣም እንደምወዱ ያውቃል። ሸዊት ማለት የእኔ ፕሮጀክት ማለት የእኔ እና እና በተለይ ደግሞ አሊ አንድ ቶሮንቶ መጥቼ ሁሉ እጠይቀዋለሁ ሲሄድ ምናምን ትንሽ ሞት ነበር እና የሰው ልጅ አይታወቅም፣ የሆነ እግዚአብሔር ነው የሚያውቀው። እና ይህን ደግሞ ወደውን ሰው እንደው በህይወት እያለው እንዴት አንድ ቀን አብሬው ሳልጫወት ልጫወት እንደውም ምናምን ብዬ ይህን ነገር ሳወራ በቃ ለእኔ ተዋለኝ። ሸዊት ይህን ነገር እኔ ኦርጋናይዝ ላድርግ አለኝ። እባክህን፣ እባክህን ከአሊ ጋር አንድ ነገር ሰርቼ በህይወቴ የማስቀምጠው ነገር ፈልጋለሁ። ማይ አይከን በቃ አለ ነው ቴንክ ዩ እኔን በጣም ነው የምወደው አለኝ። ገና ከህጻንም የጀመረ ስሪየስሊ ከምሬ ነው የምናገር ከልቤ ነው የምነግርህ። እና እንደዛ ሲባል አለ እኮ ያረኝ ልናደርግ አለ ሰማሁ። ብቻ አድርጎት አብርሃም ወልዴ ዜማውን እንዲያዘጋጅ አደረገ። ግጥም ገና ልንጽፍ ነው እንግዲህ። ግጥም እኔም ኦሮሞኛ ያልኩኝ እሱም አማርኛ ቻ የሆነ ነገር አይዲ ፈጥረን ልንጽፍ ነው። ዋናው መጀመሪያ ዜማ ይፈጠር ተብለው አብርሃም ዜማ ፈጥረው ከዛ በኋላ እኔ እና እሱም እና በቃ ስኬጅ ወደ ያለ መመቻቸት ነገር አንዴ ማንዴዚ አንዴ ይሄዳል፣ ወይ ደሞ እንጀራ ጉዳይ እንጀራ ጉዳይ ነገር ከእግዚአብሔር ጋር ለማለት ነው እኛ እዚህ አገር ነን ያለ ነው እና የአማርኛ ግጥሙን ጽፈው በኦሮምኛ ተመሳሳይ የሆነ እንትን አለ አይደለም አይዲያ አይዲያው ተመሳሳይ የሆነ ሆኖ ኢት ዳዝንት ቴክ ሎንግ እንግዲህ በተለይ ሁለታችሁም ስደት ላይ ነበራችሁ እዚህ ደግሞ መጀመሪያ አብሮ የመሆኑ ነገር ነበረ አብራችሁ ያኔ በምትሰሩበት አጋጣሚ ተቀባብሎ የመስራት ነገር ነበረ ወይስ አንተም የራስህን እሱም የራሱ ነበር የሚሰራው አለ ከመጀመሪያ አይደለም፣ እሱ አማርኛ ሱዳንኛም ይዘፍናል። ሱዳንኛ በተለይ የዘፈነው ልነግር አልችልም እና የሰማዎች አንት ሸረተ ላይ ተሰራ በጣም ኢንፍሉዌንስ ያረገኝ እሱ። ለሱዳንኛ በጣም በጣም ኢንፍሉዌንስ ሱዳንኛ ነገር በህይወቴ አልቢራ ነው። ማንም ኢትዮጵያዊ ዘፋኝ ያንን ዘፈን እንደ ኤፍሬም አድርጎ የሰራው የለም። ሲሰማው ድምፁ ምናምን ሁሉ ተብላልቶ ተስተካክሎ ጭራሽ

ቬንስ ፍቃደ ጋር አንዳንዴ አንድ ያለ አይደለም ባካፕ ለማድረግ እንደዛ ነበረ። ከዚያ ሌላ አላደረግንም፣ ግን አሁን የፊታችን ፕሮጀክት ላይ ያዘፈን ፀሐይ እንደሚያይ ተስፋ 1966.

ኢፍሬም ሶስት ብር ሲያገኝ አንተ ሰላሳ ብር ታገኝ ነበር። አይ፣ አዎ። ካቶ ሲዩ ሰላሳ አምስት ብር በኋላ፣ ይዤ ይዤ አልወጣም። አይሄድም፣ ግን እዛው ይጨርሱ። እዛው እዛው፣ በቃ እንደውም ኦቨር ይመጣበታል። ያ ሶስት ብሩን ጓደኛዬ ነው የሚሄደው፣ እሱ እዛው፣ በተን በተን። ለአንተ የከረሜላ ነው ያን ጊዜ የሚያስፈልግ። ያኔ የከረሜላ ነው የሚያስፈልግ። እራሱ ማነው ስሙ? ማነው ስሙ? ነፍስን ይማረው። እዛ አብረው እንደነበረ ባለቤትህ፣ ስዩም አንተን ጠዋት ይዞ ወደ ሱቅ ሄዶ እዛው ጨርሰዋል። እንደዚያ ነበር። ከዛ በኋላ አልበሙን አውጥቶ በጣም ዝነኛ በሆነበት ሰዓት የመገናኘቱ ነገር ነበረ፣ አለ አይደለም? ከበራ በኋላ እንገናኝም ነበር። እሱ አክቹዋሊ ጋር ምን አለ መሰለ፣ በዛ ሰሞን እሱ እኔ በጣም ገናና የሆንኩት አሊ ቢራ ከሄደ በኋላ ነው። መቼ ነበር የወጣኸው አንተ? አይ አይ እያለው ነው ምናምን ነገር ያኔ ነበርክ? ነበርኩ ዲፋፍ ተከተልኩት ማለት ነው የሮፍት ማለት ነው። ኧረ በጣም ዝነኛ ዝነኛ እያለ ነው የሄድኩት ከ ግን ያኔ ተላየትናል። እሱ ከአይቤክስ በአንድ ጋር ነበር የሚሰራው። እኔ ደግሞ እዛው ቬነስ፣ እና ጊዮን ምናምን ነበር። አይቤክስ ፈርሶ ኢትዮ ስታርን አቋቋመ። ከዛ ኢትዮ ስታር ሄድክ። ተለያይተናል፣ ያኔ ተለያይተናል። በቃ ምናልባት አብሮ የመስራቱን ነገር ስታስብ አንተ ደግሞ ሙዚቃ በቃኝ እያልክ ነው ወይስ እንደው አለ የምንጠብቀው ነገር? አይበቃውም፣ አይበቃውም። ነጠብጣብ አለች እቺ፣ ስትበላ የጨረስክ ከዛ ያቺ ወዳድቀች ይሆን ምንትን የምለው እንጂ ሳህኑ አልቋል ግን ትንሽ ምጣጭ ነገር አለሽ ማለት ነው። በስተቀር አዳዲስ ስራዎች ሰርቼ ምን ብዬ እንትን ለዚህ ለዚህ በቃ አሁን እንግዲህ እድሜም አስ ጀስት ዋን ሶንግ እኮ መንሳራው እኮ አንድ ዘፈን ለትዝታ ታሪካ፣ ለዚያ ለዚያ ፍቅራችን ሁሌ ማስታወሻ ነው። ለንሳራ አይፈለግ ነው አንድ ዘፈን እንደምንም ብሎ የሚያቅተው አይመስለኝም። እሱ ይገጫል፣ እሱ ይገጫል፣ ግዴለው ስለዚህ እንደው ኤፍሬምን ካገኘን በዚህ አጋጣሚ አብረን ከሆነ ብናገረው ደስ ይለኛል የምትለው ነገር የመጨረሻ ጥያቄ ነው። አለ እኔ በጣም በጣም ነው ደስ ያለኝ፣ እውነቴን ነው። ብዙ ጊዜም እኔና ባለቤቴንም ጋብዞን ነበረ ቤቱ መተን እንድን እንድንጫወት አጋጣሚ ሆኖ እቺ የነጠብጣቧ ነገርም ሆነች ምንም አለ ቀረች። አንዳንድ ኮንሰርቶች አንድ ምናምን፣ ለስራ ደግሞ የሆኑ ስራዎች ጀምረናል እና ባለቤቴ ብቻ አልተመቸን አልተመቸንም። ዛሬ ይሄ ለእኔ እንደ በዓል ነው ማየው። ዋው እውነቴን ነው እውነቱን ነው። በጣም ብዙ ጊዜ በጣም ብዙ ጊዜ ልፍቻለሁ፣ ባክህና ጠይቅኝ። ብዙ ጊዜ ጠይቀዋለሁ። ብዙ ጊዜ ምክንያቶች ይኖሩታል፣ ማለት ምክንያት ሳይሆን አጋጣሚ፣ በቃ ስራዎች ወይ ትራቨል ያረጋል ወይ የሆነ ቦታ ይሄዳል ላለመምጣት የማረገው ሳይሆን አመቺ ያልሆነ ጊዜያቶች አሉ። እኔ በሚመቸን ጊዜም እሱም የለም ውጪ ይሆናሉ። አልፎ አልፎ እንዲ በቃ ረዘም ባለ ጊዜዎች አጋጣሚ አልመጣም አልተገኘም ማለት ነው ልክ አንድ እዚያ እሱ ዘመድ አለች የጋራ ጓደኛችን ምን ወደ አተታችን ፈርደውስ ብዙ ጊዜ ብዙ ጊዜ ጠይቀሃለች። አዎ ዛሬ አለ እንደ ሄደ እንደዚህ ሄደ ዛሬ እንደ ያለበት ምናምን ትለኛለች። እሱ በሚመቸው ጊዜ ደግሞ እኔ አልኖርም ምናምን እንደዚህ አይነት ነገር። ታንክ ዩ ሰይፉ ዛሬ በጣም ነው ሰሪ በጣም በጣም ቀደም አይ ዶንት ኤክስፔክት ዳት ሊሎ ነው ልክ እንደዚህ አብራችሁ መጀመሪያ ላይ እንደ እንደተገናኛችሁት ሁሉ አሊም አለኝ ተወሰነ የመጨረሻ ተስፋ ስላለ በእርግጠኝነት የተረገዘውን ያንን ዘፈን ሰርታችሁ በጋራ ለመውለድ አፍቃሪው ታበረክታላችሁ ብዬ ተስፋ አደርጋለሁ። አ ትክክልልፓስ ጋር ይህ አይነት ኦፖርቹኒቲ አግኝተን እኔ ሴፉን እንደገና አመሰግነዋለሁ። ማለት ልጅ ነው ጓደኛዬ ነው ሁሉ ነገር ነው አብረን እንተገናኝተን የዚህ አይነት ቆንጆ ፕሮግራም ለአርቲስት ኤፍሬም አዘጋጅተህ እኔንም ከሰፈሬ አምጥተህን ደስታው ደስታውን ለመናገር እንኳን አይዶን ነው። ብቻ ደስ ብሎኛል። ደስታው ድርብ ድርብርብ ነው።

ስንቆፍር የተገኘ ፎቶ ነው። በጣም በጣም በጣም ይህን ኮፒ ለኔም ከብዙ ባንዶች ጋር ሰርታል ማለት ነው። አክቹዋሊ ባንዶቹ አይደለም አብረን ነው የምናደርገው። ዛምቤዙ ዲን ባንድ፣ ከዛ በኋላ ቬነስ መጣሁኝ። ቬነስ ባንድ የሚባል ነበረ። ይሄ ቬነስ ባንድ እነኝ ናቸው ማለት ነው። በኋላ ግማሾቹ የመጀመሪያቸው ግማሾቹ ወደ ሱዳን ሀገር ሄዱ። እነ ደረጀ የተለያዩ ከምንል ከወሰናቸው ጋር ወደ ሱዳን ሀገር ሲሄዱ ለሌላ ግማሽ ተቀላቀለና እዚህ ጋር ኦሎምፒክ ባንድ ሆን መሰለኛ። ኦሎምፒክ ስም ተቀይረው መርች ግማሹ ከዛ ግማሹ ከዚህ መርች ሲያደርግ ኦሎምፒክ ባንድ። ይሄ እንደውም የኦሎምፒክ ባንድ ጊዜ ነው በህይወት ውስጥ እንደም አዲስ አሁን ከሮሃ ባንድ ጋር በአዲስ መልክ የሰራው አልበም ላይ ለደረጀ ያለህን ፍቅር ገልጸሃል። በሚዲያ ታሪክ ብቅ ብለህ ሀዘንን የገለጽክበት አጋጣሚም የእሱ ሞት ጊዜ ይመስለኛል። ያንተና የእሱ የወዳጅነት መሰረት ምንድን ነው? ደረጀ ገልጫዋለሁ። በጣም ህይወት በቃ ልዩ የሆነ ሙዚቀኛ ለሙዚቃ የተፈጠረ ልጅ ነው። በዛ ጊዜ ዳውንታውን ባልኩ፣ በዛም በዚህ ገና በሚንጀምርበት በልጅነት ጊዜ ካሊ ጋር የሚያውቀዋል ጊዜ ጀምሮ ነው የተገናኘ ነው እዛ ከዛ ጊዜ ጀምሮ ነው አብረን ወደ ቬነስ መጣን። ቀድሞ መጣ እሱ ጎበዝ ስለነበረ ቀድሞ ነው ያኔ ጎበዝ ስትሆን ከባንድ ባንድ ፕሮሞት ተደርገህ የምትሄደው መጀመሪያ ጎበዙ ነው የሚሄደው። እና እሱ በጣም ጎበዝ ስለሆነ ከእኛ ጋር ትንሽ ጫውቶ ወደ እነ ሙሐሙድ ጋር ሄደ። በኤክስፓንድ ራሱ ገል ጫወቱ ነበር። ከዛ እንደገና ቬነስ መጣ። እኔ ቬነስ ሲሄድ ቬነስ ተገናኘን። ጀማይን ኔን እሱ ነበር አሬንጅ ያደረገው ምናምን እና ጥሩ ትዝታ ነበር። አብረን በጣም ብዙ ሰርተን ነበር። ከዛ ቶሎ ሄደ እሱ በቃ ወደ አሜሪካ ነገር ሄደ ማለት ነው እና በዛ ጊዜ በጣም ማደንቀው ወዶ ማንም ያደንቀው ሙዚቃ ያናወረንጀር አዎ። እና ና በፊት የናንተን ካሴት ገዝቶ ፎቶዋችሁን ቤት ማስቀመጥ በራሱ ጌጥ ነበረ። አሁን ግን እንደዛ አይነት ነገሮች ወይስ ሳይሆን ዘፈኑን ከየትም ብሎ ሞባይልም ላይ ወይ በፍላሽም የሚያዛርጎ በዘፈኑ መደሰት ነው። ያ በከተማውን በተዘዋወረው ሙዚቃውና ሙዚቀኛውን ይጎዳዋል ብዬ አስባለሁ። ከዛ አንፃር ምን ምትለው ነገር አለ? ሳ በጣም ብዙ ጊዜ ተብሏል። ምንም መፍትሄ ያላገኘ ጉዳይ ይመስለኛል። ብዙ ጊዜ ተደጋግመው እዚህ አርቲስቶችም ብዙ ሞክረዋል። ማህበር ተቋቁመዋል፣ ሰልፍ ወጥተዋል። ምናምን ያልተደረገ ነገር የለም። የሚያሳዝን ነገር ነው። እኔ በግሌ አሁን የሚሰማኝ ነገር ምንድን ነው? የኢትዮጵያ ኪነጥበብ ሰው ዘፋኙም ቢሆን ደራሲውም ይሁን ሌላ ሌላውም እንደዚህ በዝቅተኛ የኑሮ ደረጃ የምንገኘው ይሄ፣ ነው እንግዲህ ሙዚቃና የኢትዮጵያ ሕዝብ ባህላችን አንድ አይነት የተጣመረ ነው። ሙዚቃ በሐዘን አለ፣ በጦርነት አለ፣ በለቅሶ አለ፣ በችግር፣ በደስታ፣ በሰርግ፣ ኢቭን በሃይማኖታዊ እንትኖች ሁሉ አብሮን የኖረ ነገር ነው። በኢትዮጵያ ዊዘፋኝ ያልተዳረ በዘፈን ያልተደሰተ ያላለቀሰ የለም። ይወዳል ኢትዮጵያ ሕዝብ ሙዚቃ። እኔ እንጃ ግና ይሄ ተደርጎ ለምን እንደሆነ እኔ አንዳንድ አምሶሮች አንዳንድ ቦታ ሄደህ ማኪያቶ ኮ 15 ብርና 20 ብር ቲፕ ከነ ቲፕ ሰላሳ ብር ሰተም ወጣበት ነገር አለ። አንድ ኦሪጂናል ሲዲ ገዝቶ ሰፖርት ማድረግ አርቲስቱን እንደው ህዝቡን ቢተባበር በጣም ነው። እኔ እንደው ዝቅ ብዬ በእውነት የምለምነው ምክንያቱም የኢትዮጵያ አርቲስት ወደታች የቀረው እነኛ አንዳንድ አሉ ሰዎች በየቦታው ኮፒ እያደረጉ ፍላሽ እያረጉ ወል አዚጋ መዘንጋት የሌለብን እንደማ አንድ ነገር ምንድነው ቴክኖሎጂው ነው የጎዳን። ቴክኖሎጂው ነው። ኢትስ ኦኬ። ቴክኖሎጂው ምንም ማድረግ አትችልም። የዘመን ይወደዱ ፍላሽ እንትን ዘፈን ምን ታረጋለ? ኤምፒ ትሪ የሚባል ነገር አለ ማለት ነገር አለ ግን ከኋላ ቁጭ ብለው ዝም ብለው ይሄንን ነገር የተለያየ አርቲስት ሀያ ሰላሳ አርቲስት አንድ ላይ ፍላሽ ውስጥ አድርገው ዝም ብለው በሀያ ብር በሰላሳ ብር ይሸጣሉ። እንደዚህ አይነት ሰዎቹን ያለ መቀበል ቢቻልና አንድ ሲዲ ሰላሳ ብር ይህን ሁሉ አላደረገ ሙዚቃ ህዝቡ ቢተባበረን ደስ ይለኛል። ኦሪጂናል የመግዛት ነገር ሙዚቃ ያለ ሙዚቃ ምን ህይወት አለ? ሚዲያ ያለ ሙዚቃ ብዙም ብለው ቢያወራ ምን ምን ዋጋ አለው? ምንም ነገር ሙዚቃ ከሌለ እኮ አለም ቀጥ ይላል እኮ ሙዚቃ ትልቅ እኮ እንትን ነገር ነው። እና ይህንን ሰፖርት ቢያደርገን ህዝቡ እንደው ዝቅ ብዬ እለምናለሁ ጠይቃለሁ። እና ኦሪጂናል እኔ ለእኔ አይደለም እንደው ታች ላሉት መብላት እና መጠጣት ተጋፍተው ከሚኖሩት አርቲስቶች እነሱ ስታያሳዝኑም ገባ ሰርተው ነው የአእምሮ ውጤታቸው ነው። እና እንዳው ኦሪጂናል ይገዛ ነው ማለት። እፍየ ቅድም አሊቢራም ሲናገር ነበር፣ በተለይ ሱዳንኛ ሱዳንኛ ዘፈኖችን ኤፍሬም ይስፈን ብሎ እስከ መደምደም ደርሶ ነበረ። የሱዳንኛ ፍቅርህ እንዴት ነው? ሱዳኖችን ሄዶ እስከ ማስደሰት ደርሷል። አክቹሊን ሱዳን ሀገር ሄጄ አላቅም እውነት አዎ ሱዳኖች በድሮ ያው ካሊምጋ ቬነስ ክለብ በየክለቡ ስንጫወት በብዛት ይመጡ ነበር ኢትዮጵያ ውስጥ እና ክለብ ውስጥ ያው እንጫወት ነበር እና ብዙ ሱዳናዊ ጓደኞች ነበሩ በዛ በዘመኑ እና ድምፅን የወዱት አለ የእነሱ ተጫወቱ ምናምን አንድ ሁለት ሶስት ዘፈን ይጫወት ነበር ላይክ ሰበርታ አልገመር ቦባ እንዳልኩ አሊቢራን እያየው ነው እንደዚ ስሜት ያደረብኝ በጣም አሊቢራ ዳውንታውን ሲጫወት ሶ አውሰን በቃ ወደ ቮካሊስት ማን በጣም እና በቃ በሱ አይነት እንትን ነው። ወደ ሱዳንኛ ስሜት ውስጥ የገባሁት ሱዳንኛ እና የኢትዮጵያ ሙዚቃ ብዙ የሚያገናኘው ነገር ያለ ይመስላል፣ ግን እንዴት ነው? ካሁን በኋላም አዳዲስ ዘፈኖችን እንሰራለን ብዬ ስለማስብ ነው ሱዳንኛ ታች ያላቸውን ዘፈኖች ወይም ደግሞ ሱዳንኛን አልበም ውስጥ የማካተት አለኝ ባይ ኔቸር። አሁን ቤት ውስጥም ቁጭ ብዬ ምናምን ማንጎራጉረው የሱዳንኛ አይነት ሜሎዲ ነው፣ በጣም እኔን የሚያረካ ይል ራሴ። ግን ብዙ ጊዜ ለራሴ የምትወደውን ነገር ማቅረብ ጥሩ ነው፣ ግን ደግሞ አንዳንዴ ባክፋየር ያደርግ ይችላል እና ሞር በተለመድክበት ስታይል ብሄድ ጥሩ ነው። ግን ብዙ ጊዜ አስባለሁ፣ አሁን ይሄ ሜሎዲው ልክ የሱዳንኛ አይነት አዘፋፈን ሆኖ አማርኛ የሆነ ይጥም ማይ ፌቨሪት በቃ መውደው ነገር ነው ነውና እንደውም አሁን በሚቀጥለው አልበም ያስብ ያለው አንተ ወይ ወይ ምስጢር ነገር ሰማው ነገር ካለ አይደል ነው። ሱዳንኛ ያለ ማለት ነው እዚህ አ ሱዳንኛን ጠብቅ ሱዳንኛ ስለ ቋንቋ አይደለም። ቋንቋ ሳይሆን አማርኛ ነው ነው ግን ኤግዛክት ሆነ እንደዛ አይነት ክላሶችና የዜማ ዜ ያሉት ነገር በጣም አስባለሁ ብዙ ጊዜ እኛ ከሱዳኖች የወሰድ ናቸው ዜማዎች አሉ። ግን ባንድ የሱዳን የቴሌቪዥን የመዝናኛ ዝግጅት ላይ ተወዳጅ የሱዳን አቀንቃኝ ያንተን ስራ ሲጫወት የተለቀቀ አንዲ ቪዲዮ ነበረ። ስለዚህ ያን ቪዲዮ አንተም አይተዋል ብዬ አስባለሁ። አይቼዋለሁ። ዋው ልክ ነህ። እንደውም ሰው ቢሆንም በስልክ ሁሉ አግኝቼዋለሁ። በጣም ፈልጎ ሁሉ አግኝቶኝ አድናቆቱን በጣም በጣም፣ ምን አይነት ድምጽ ነው ምን አይነት እንትን ነው። ያው በራሳቸው እንትን በጣም አደነቀኝ። በአይን አላየሁትም እስካሁን፣ ግን ቪዲዮውን አየሁት እና በጣም ደስ አለኝ። ተወዳጅ በጣም የታወቀ ዘፋኝ ነው። ያስር ተምታም ያስር ተምታም አ ይባላል። ከመጡ ይሄ ኢመርጅ ጋረግ ወጣት የሱዳን ድምጻውያን አንዱ ነው። በጣም ጎበዝ ነው። በሀገራቸው በጣም የታወቀ ነው። ምናልባት አልባት ተመልካቾቻችን በሱዳን ትልቅ ቴሌቪዥን የኤፍሬም ታምሩን አማነሽ ወይ በጣም ተወዳጅ ዜማውን ይህ የሱዳን አቀንቃኝ ሲጫወት እስኪ እንመልከተውና እንመለስ።

ምናልባት በአዲሱ አልበሙ ላይ ብዙ ሰዎችን እንዳመሰገን ካይቻለሁ እና እንደው እንዲህ አይነት ቃለ መልሶች ሲኖሩ ይበልጥ በሕይወቴ ውስጥ ትርጉም አላቸው። መመስገን አለባቸው የምትላቸው አካላት ካሉ እድል ላመቻችልን። አዎ እንግዲህ መጀመሪያ ዶር፣ እግዚአብሔርን ማመስገን ነው። እግዚአብሔር ነው ይህን ሁሉ ነገር የሚሰጠው። እግዚአብሔር ነው የሚሰጠው ችሎታህንም፣ ጤንነትህንም፣ ህይወትህንም ሁሉም ነገር። እግዚአብሔር ታላቅ ነው እና ለእግዚአብሔር ዝቅ ብዬ እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ደግሞ ያው የቤተሰብ ሰፖርት ከሌለ የቤተሰብ እንትን ከሌለ ምንም ነገር አይሆንም እና ቤተሰቦቼ በየ ሀገሩ ነው ያሉት ቤተሰቦችን በሙሉ በጣም ላመሰግን እወዳለሁኝ። ከዛ ደግሞ በዚህ ፕሮጀክት ላይ የተሳተፉ ብዙ ጊዜ ሲዲዩም ላይ ጽፌያቸዋለሁኝ። እነሸዊትን፣ እነማዲንጎን፣ ሮሃ ባንድን፣ እነበጋዝን፣ ክብረትን። ሌላ ደግሞ በህይወት ውስጥ እዚህ ሀገር ከመጣው ጀምሮ በደስታይም በችግርም ተለይቶኝ የማያጓደኛ ያለ ተስፋሁን መኮንን ወይም አቡላላ ይባላል፣ በገጽም እሱንም በጣም ላመሰግን እፈልጋለሁኝ። ብዙ እንደዚህ ስም ስትጠቅስ ደግሞ ምትረሳቸው ሰዎች ይኖሩ እና እንዲ አይ ነገር አለ። ግን በዚህ ፕሮጀክት ላይ በአጠቃላይ የተሳተፉትን ዝቅ ብዬ ነው የማመሰግነው። ከሁሉ በላይ ደግሞ ሁልጊዜ የማያሳፍረኝን ህዝብ በጣም አመሰግናለሁ። ቴንክ ዩ ሶ ማች ለተደረገልኝ ለአስራ ሁለት አልበም በማቀባበል ብዬ ህዝቡን አመሰግናለሁ። ቴንክ ዩ ሶ ማች ከቤተሰቡ ውስጥ ወደ ኪነ ጥበቧን የሚገባ ሰው አለ እንዴት? ወንድም እህቶች ማንም የለም ግን፣ የመጨረሻው ትንሽ ወንድማችን ካናዳ ነው የሚለው፣ እሱ አንድ ሰሞኑን እዛው ከሄደ በኋላ ጀምሮ ነበር መጫወት፣ ይጫወታል። እሱ አሁን አሁን አቆሟል። ይዘፈናል፣ አሁን አሁን አቆመ፣ አሁን አቆመ። የተወሰነው አመታት መዝፈን ጀምሮ ነበረ። አሮን አሁን ትንሽ ቤተሰብ፣ ልጆች ወለደ ምናምን ነው ወደ ሌላ ነገር አዘን ብሏል። አሁን እንጂ እሱ ጀምሮ ነበር። ሌላ ሰው የለም። ኤፍሬም፣ ወደ ግል ህይወት ደግሞ እንምጣ። አንዳንዶች የኮንስትራክሽን መሳሪያ ሰዎች ያሉት በኮንስትራክሽኑም ዘርፍ ላይ ስራ ይሰራል ይላሉ። እውነት ነው ውሸት ነው? እውነት ነው፣ እውነት ነው ኦፍኮርስ። እዚህ ሀገር ስገባ ዩኒቨርስቲ አድርጌ የገባሁት በሱ ነው። ያው ሰፖርት ያስፈልግሃል ሙዚቃ ፓሽንህም ቢሆን ብትኖርበትም በሱ አይደለም ራስን ሰፖርት የምታደረግበት ቢዝነስ ወደ ሀገርህም ገብተህ ይህን ነው፣ ሰዎችም ቀጥረህ አንተ ራስህን የምታስተዳደረበት ያስፈልገዋል ማንም ሰው በሚለው እንትን ያው ስፖርት በጣም ያዝናናል። ብዙ ጊዜን ቤት ውስጥ ነው የምታሳልፈው። በተጨማሪ ፊልሞችን ማየት በጣም ትወዳለህ። በጣም የምትወዳቸው ተዋንያን እነማን ናቸው? አሜሪካ ያለው ፊልም ሌላው እንትኔ ነው ስሜቴ፣ የማየት እወዳለሁኝ። ብዙ ጊዜ የማየው የሀሊውድ ሙቪ ነበረ። ኢትዮጵያ ከመጣው ጀምሮ ጊዜ ግን ላስ ላይክ ፎር ይርስ ምናምን የአማርኛ ሙቪ ነው በጣም ያዝናናኝ። በጣም ነው መወደ የአማርኛ ሙቪ መውረኔ መወዳቸው አይነት ከጠየቀኝ፣ ይሄ ይሄ መላንኮሊክ ሆነ ይሄ ትራጂክ የሆነ ይሄ የሚያሳዝን ነገር አልፈልግም። ስትረስ አልፈለገም። የሚያዝናናኝ ነገር፣ የሚያስቀኝ ነገር በቃ ታይሜን በቃ ኢንጆይ የማድረግበትን ነገር ነው እንጂ መጨነቅ ምናምን ብዙ አይመቸኝም እና ይሄ የሚያስቁ የሚያዝናኑ ኮሜዲያን አሉ። በጣም ብዙ ኮሜዲያኖች የሚያዝናኑ በጣም የሚያስደስቱኝ አሉ። አሁን መኮንን ላከ የሚባል ልጅ እንዴት እንደምወደው አጠይቀኝ። ሌሎች ኮሜዲያኖች እሷ ለምሳሌ አሉ የኔን ፌቨሬት ነው የምትጠይቀኝ። እኔ ስለ ራሴ ነው የማወራው አክቹዋሊ እንጂ ስለ እነሱ ችሎታ ስለምናወራው የኔ በጣም መወዳቸው ኮሜዲያንስ ላይክ መኮንን ላከ ዶክ ዶክሌ በተለምዶ ዶክሌ የሚባለው ስክክለኛ ስላል አይቀፋ በዶክሌ ነው ሰው የሚያቀፋ፣ እና ኦፍኮርስ ክበብ አውቀዳ መኮንን ላከብ ይህ አላለ እና ከሙቪ ከማያቸው ደግሞ አሁን ይሄ ነጻነት የሚባለው ልጅ በጣም ያዝናናኛል። አሉ ቆይቶ ዛብቻ በቀደም እነ በተለይ እነ በጣም ያዝናኑኛል። ለታ እስኪ ምናልባት ከምትወዳቸው መሀል አንዱን ደግሞ እጠራለሁ ለሰርፕራይዝ ተዘጋጅ። እስኪ እንደገና